ሴት ፈልጎ ነው። ሌላ ሴት ፈልጎ ነው። ሌላ ሴት ያፈቅራል። ሌላ ሴት አለችው። ምንድነው? ባለፈው ያበደበት ነው። አርሰናልን በጣም ነው የሚወደው። ብሩኬ፣ እኔም አርሰናልን በጣም ነው የአርሰናል ደጋፊ። አቤት! ኮሜንታተሮች ግን ምን አይነት ሰው ናቸው? ለምንድን ነው ግን ለምስድ ለመሳደ የምትሮጡት? መጀመሪያ እስከ መጨረሻ እኔ እኮ ቪዲዮ እስከ እስከ መጨረሻችሁ ተሳደቡ እንዴ! ቡሩኪን ሙልጭ ኮን ያደረጋችሁት ምንድን ነው? ለምን ይቅርታት ይዋለሽ ይሄ ባለጌ ይሄ መለየት ፈልጎ ነው ይሄ ምናምን። መጀመሪያ ምን አንረጋገም። እኔ አሁን እስከ መጨረሻው ነው ያየሁት። ኮሜንቶች ተሳድበዋል። በጣም ሲሳደቡ አይቻለሁ። ግን በቃ ይሄ ነገር እስከ መጨረሻው ማየት አለብኝ ብዬ እስከ መጨረሻው አየሁት። ሳየው ፕራንክ ነው እንዴ! ምን ጉር ነው እንደዚህ? አረ በመድኃኔዓለም ተው፣ እንደዚህ ሰውን አታሳቅቁ። እንደዚህ እግዚአብሔርን በጣም ይደብራል።

የእሱ ፂም ስለበለጠ እንግዲህ ጉርምስና ተሰማ። ምን ነው ጉርምስናው ተሰማ እንዴ? ጉርምስና ጉርምስና አለ ወንድሞቹ አነጋገር ደስ ሲል በእናታችሁ ሀብሶ የዛኘው የታላቁ ያገባው የሙሽራው ማለት ነው። እናንተ ግን ተንኮላችሁ ግን ከሙሽርነት አነስትላቸው አንስተው እንደ እንደዚህ ጭንቀት ውስጥ የምትከተው እንደ ብሩሄን ወይ ጉድ። ሀይሚዬ ግን የኔ ፍቅር በጣም እምነት በጣም በቃ እኔ ዛሬ አንጅቲን ስፍስፍ ልቤን ቁጥጥን ያደረግሽ እግዚአብሔርን ነው። በጣም የሚያሳዝን ሽ የኔ እናት፣ በጣም ለማን ጥልህ ነው የምትሄዱ? አንተ እነሱ። በጣም የሚገርመው ወንድሞቹ ለሀይሜ ያላቸው ፍቅር ይለያል። እግዚአብሔርን ነው የምላቸው አሳይሃለሁ ያለው ነው ያለው። አለቅህም አንተ ከማን አሳይሃለሁ፣ በቃ ነው ያለው። አንተ እንደት አንተ እንዴት ጥሰህ እንደምትሄድ እናያለን። የኔ ፕሮግራም ይቀራል የኔ ፕሮግራም ሁሉ ነገር ይቀራል፣ ግን ሃይሜን ከሃይሜ አትለያይት አትሄድም ሃይሚ ጋር ነው የምትሆነው አሉ። በጣም እኔ እንጃ እግዚአብሔርን ቃላት የለኝም። ለወንድሞቹ በጣም በጣም ደስ የሚሉ ቤተሰብ እግዚአብሔር አምላክ ሃይሚየን እንዶ ከዚህ ቤት አውጣሽ ነው ምሎ መዳን ለምን በቃ የብሩኬ ቤተሰብ ሁነሽ ከብሩኬ ጋር ተጋብተሽ እንዶ መዳን ያለም ያሳየኝ ነው። በጣም ደስ የሚሉ ቤተሰቦች ናቸው። በጣም የደነገጡት እኔ ሳዩ በጣም ደንግጬ ነበር። መጀመሪያ ሳዩ ነበረው ርእሱ ደግሞ ልቤ ነው ስንጥቅ ያደረገው። ሁለት ወንድሞቼ የጣሉ ምናምን ሲል ደግሞ መጥቶ ከወንድሞቼ ጋር ልታጣይኝ ነው እንዲህ ሲል ልቤ በቃ የመጨረሻው፣ ወይኔ ሀይሚ በቃ ሌላ ችግር ሊፈጠር ነው ብዬ ነው የደነገጥኩት። ግን እግዚአብሔር የተመሰገነ ይሁን። ቡራም አልቻለም፣ አሳዘናችሁኝ አለ። ቤትም ደግሞ ስገባ ደግሞ ጭቅጭቁና ድብድቡ አይፋቱኝም፣ ስለማይፋቱኝ ልናገር ብሎ ተናገረ ማለት ነው። ትልቅ ትምህርት ነው የተማንበት። ግን ሲያጎርሳት እንደ ህፃን፣ አሉት እንደ ህፃን ያጎርሳ ብለህ ትጣላለህ፣ እንደ ህፃን ልጅ አሉት እና ደግሞ እውነት ነው። እኔ በራሴ ራሴን በራሴ የምመራው እኔ ካሁን በኋላ ትልቅ ነኝ ሲል፣ አንተ ትልቅ አይደለም፣ ለእኛ ግን ከና ህፃን ነህ። ገና ትንሽ ልጅ ነህ አሉት። በጣም ነው በቃ እንትን ያሉ ማን ቤተሰቦቹ። በኢየሱስ ስም የብሩክ ቤተሰቦች ይለያሉ እና ሃይሚዬ የኔ ፍቅር የኔ ማርጎ ዛሬ በጣም ትግስትሽ፣ አነጋገርሽ እንደሌላ ቀን አደለሽም። ቱክቱክ አላልሽም ዛሬ በጣም በሚያምር ሁኔታ ወንድሞቹን አክብረሽ አነጋገርሽ። ደግሞ ስታለቅሽ ሆዴን ይበጠበጥሽ። እግዚአብሔርን ስታለቅስ እና እግዚአብሔር የተመሰገነ ይሁን። ፕራንክ መሆኑን በጣም ወድጀዋለሁ። ግን እባካችሁ ባካችሁ በቃ በመሃላቸው የሆን ነገር ሲፈጠር መሳደብ እንቶ በእናታችሁ እንዴ፣ ለምንድን ነው የምንሳደብ? የሆን ነገር ካረገች መሳደብ፣ ከመሳደብ ይልቅ ምክር አይሻልም? ቡራ እንዲህ ብታረግ ጥሩ ነው ወንድሜ፣ እንዲህ ብታረግ ጥሩ ነው እንዲህ የሚባለው ስድብ ላይ ዘለም ለምንድን ነው ስድብ ላይ ዘለም የምንወጣው? ለምንድን የምንሳደብ? አሁምሩ ምን ይመስላል? ምናምን መለያየት ፈልጎ ነው፣ ሌላ ሴት ፈልጎ ነው፣ ሌላ ሴት ያፈቅራል፣ ሌላ ሴት አለችው። ምንድን ነው የሁሉ ነገር የታያችሁ ሌላ ሴት ጋር ሲያፈቅር እንደ ሀይኒ በጣም ነው የሚወደድ፣ ብሩኬ እንዴ! በጣም ነው ያናደኝ። እግዚአብሔርን በጣም ነው የተናደድኩት። ለማንኛውም እንግዲህ ዛሬ አርሰናል ከአርሰናል ከማነው? ፈረንሳይ ጋር ከፈረንሳይ አይደለ? ምንድነው? አዎ ከፈረንሳይ ጋር እንትን አላቸው፣ ጨዋታ አላቸው። እንግዲህ ዛሬ አርሰናል ካሸነፈ እንግዲህ ቡራዬ ዛሬ እንግዲህ ያብዳል ማለት ነው። እንግዲህ ዛሬ እነ ቡራ ቤት መከታተል ነው። ባለፈው ያበደበት ነው ይሄ። አርሰናል በጣም ነው የሚወደው ብሩኬ። እኔም አርሰናልን በጣም ነው የምወደው። የአርሰናል ደጋፊ ነኝ እኔ። አንዷ እህቴ ነች፣ አንዷ ወንድሜ ነው የላከልኝ ይሄን። ከውጭ ሀገር፣ ከእንግሊዝ ሀገር የተላከልኝ ከሽቶ ጋር ከምናምን ጋር ተደርጎ፣ አድናቂሽ ነን እንወድሻለን ብለው ማርያምን። ይሄና ሽቶ ነው የተላከልኝ ማለት ነው። አመሰግናለው በጣም ብያለው። እና ብሩኬ በጣም ነው የሚወዳቸው አርሰናሎችን እንግዲህ ካሸነፈ እንግዲህ ጥሩ ነው። ሐይምዬ አንድ ነገር ልንገርሽ የእኔ ፍቅር አርሰናል ካሸነፈ አንቺ ከብሩክ የምትፈልጊውን ነገር ጠይቂው። ምንም ሳያንገራግር ነው እሺ የሚልሽ። ሳያንገራግር በቃ ምንም ነገር አርሰናል ያሸነፈ ሰዓት ላይ ብሩክ ይሄን እንፈልጋሉ ብለሽ ቃል አስገቢው። ወዲያው ወዲያው ነው የሚያደርግልሽ። በቃ እንደዚህ ናቸው የአርሰናል ደጋፊዎች ብለዋል እኮ ኤፍሬምም የአርሰናል ደጋፊዎች አርሰናል ያሸነፈ ቀን የሆነ ቤትም ግዛልኝ ብትሉት ይገዛል፣ ይገዛል ብርካሉ ብሏል። እንግዲህ አንቺ የምትፈልጊውን ነገር ጠብቀሽ ወዲያው አርሰናል ሲያሸንፍ ብሩኬን ግዛልኝ በብቻቅ ይገዛል፣ ስለ የፈለግሽውን ነገር እና በጣም ደስ ብሎኛል። ፕራንክ በመሆኑ በጣም ነው ደስ ሲያለኝ ስሜቱ። ሁላችሁም ደስ ብሏችኋል። በጣም ተጨንቀን ነበር ሁላችንም። ሀይምዬ የኔ ፍቅር፣ የኔ ማር፣ እንደዚህ አይነት ቤተሰብ ውስጥ ስለገባሽ አንቺን የሚንከባከቡሽ አንቺን የሚወዱሽ ወንድሞቹ ለአንቺ ያላቸው ክብር ይለያሉ። እናቱም እንደዛ ለአንቺ ክብር አላቸው። እግዚአብሔር የተመሰገነ ይሁን። እንደዚህ አይነት ቤት ውስጥ ስለገባሽ እኔ በጣም ደስተኛ ነኝ። መድኃኒዓለም መጨረሻችሁን ያሳምርልን። በተረፈ ለብሩኬ ስትሉ ለዚህ ለአርሰናል ስትሉ ዛሬ ላይክ ላይክ ያስፈልጓል። ይሄ ቪዲዮ ላይክ ያስፈልጓል። ዛሬ ይሄ ቪዲዮ የአርሰናል ደጋፊ የሆናችሁ ጠቅላላ ላይክ አድርጉ።